ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ፣ የሰዓቱን ትኩስ አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን ላስደምጣችሁ። የፋኖ ኃይሎች የሱዳን ኮሪደሮችን መቆጣጠራቸው እየተነገረ ነው። የሱዳን ድንበር ኮሪደሮችን የፋኖ ኃይሎች መቆጣጠራቸውን ተከትሎም የአገዛዙ ሰራዊት ከፍተኛ የድሮን ጥቃት ቢፈጽምም ለማስለቀቅ አለመቻሉም ተነግሯል። የፋኖ ኃይሎች ድንበር ላይ እንቅስቃሴ መጀመራቸውና የአልቡርሃንና ኢሳያስ መገናኘት በርከት ባሉ የፖለቲካ ተንታኞችም በአብይ አህመድ ላይ የታቀደ አዲስ አሰላለፍ ሲሉ ጠርተውታል። የጌታቸው ረዳ ሹመትም ከኤርትራ ጦርነት ጋር ሊገናኝ ይችላል ሲሉም የፖለቲካ ተንታኞች ተናግረዋል። ከዚህ ጉዳይ ጋር በተያዘ ሰፊ መረጃ ይዘናል። ዝርዝሩ ወደ እናንተ ይቀርባል። ወደ ግንባር መረጃዎቻችን ስናልፍ የአማራ ፋኖ የአገዛዙ ኃይል ዛሬም ከፍተኛ ውጊያ እያደረጉ ነው። በጎጃም የአብይ ሰራዊት በቁመቱ ልክ የቆፈረው ምሽግ ተሰብሮም የፋኖ ኃይሎች አንድ ኮር አገዛዙን ኃይል መደምሰሳቸው ታውቋል። በርካታ ወታደራዊ ትጥቅ የተማረከበት በርካቶች ያሸለቡበት ውጊያም ተደርጓል። ሁለት ኦራሎች የወደሙበት አንድ ኦራል በፋኖ ኃይሎች እጅ የገባበት ውጊያም ተደርጓል። በጎጃም በርከት ባሉ ግንባሮች ፋኑ ኃይሎችና የአገዛዙ ኃይል ያደረጉትን ውጊያ በመረጃችን እንዳሰሰዋለን። በወሎም እንዲሁ የፋኖ ኃይሎች ከፍተኛ የአገዛዙን ጦር ደምስሰናል ሰናል ሲሉ መግለጫ ሰጥተዋል። አገዛዙ ዙሃ 23ና በርካታ ብረት ለበስ በመጠቀም ጀኔራሎቹንና ባለስልጣኖቹን ማስመለጡም ተሰምቷል። ወልዲያ በተኩስ ተንጣለች፣ ዝርዝሩን ይዘናል። የሸዋ ፋኖችም ወደ ከተማ ዘልቀው በመግባት ኦፕሬሽን ሰርተዋል። በከተማ ውስጥ በነበረው የተኩስ ልውውጥም የፖሊስ ጣቢያና የከተማ መዘጋጃ ቤቶች በፋኖ ኃይሎች ተጎብኝተዋል። ጉዳዩን በዝርዝር እንመለከተዋለን። አብን በገዛ አባላቶቹ ተከሶም ፍርድ ቤት ሊቀርብ ስለመሆኑ እንዲሁም በአዲስ አበባ ትላንት ምሽት ስለተነሳው እሳት አደጋ ከምንዳስሳቸው መረጃዎቻችን መካከል ናቸው። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ ባርስተ ዜና ያደምጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታብሩ ዘንድ እንጠይቃለን። እንዲሁም በኮመንት ድለህዝብ ህዝብ ልጆች ድለ ጀግኖቹ እያላችሁ ሀሳብ አስተያየታችሁን እንድሰጡን እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችኝ ቆዩ። በቅድሚያ አመራሮቹና አባላቱ በለጠ ሞላን ሊከሱት ነው። የአማራ ብሔራዊ ንቅናቄ አብን ማዕከላዊ ኮሚቴም አመራሮችና አባላት ከቀናት በፊት ጉባኤ አድርጌ አመራሮችን መርጫ ያለውን የአብንን አካል ለምርጫ ቦርድ ሊከሱ መሆኑንና ጉዳዩን ወደ ፍርድ ቤትም ሊወስዱት መሆኑን አስታወቁ። አብንን ከህዝብ ፍላጎት በተጻረረ መልኩ እየተጓዘ በመሆኑና ራሳቸውን አመራር አድርገው የሾሙ አካላት በክልሉ አስራ ሦስት ወንበር በፌዴራል አምስት ወንበር አሸንፈው ፓርላማ የገቡ የአብንን ከፍተኛ አመራሮችን ጭምር በጉባኤው እንዳይገኙ በማድረጋቸው ሹምሽሩን ለብቻቸው በመፈጸማቸው እነዚህን አመራሮች ለፍርድ እንደሚያቀርቡ ገልጸዋል በመሆኑ ወደ ፓርላማ የገቡትን ጨምሮም ሌሎች የአብን ማዕከላዊ ኮሚቴ አመራሮችንና አባላትን በቅርቡ የክስ ሂደቱንና የህገወጡን ቡድን ጉባኤ አስመልክተው መግለጫ እንደሚሰጡም ያገኘነው መረጃ ያመላክታል። ይህ በእንዲህ እንዳለ በአዲስ አበባም እሳት አደጋ ተነስቷል። ትላንት በአቃቂ ቃሊቲ ክፍለ ከተማ በተለምዶም አለም ባንክ ተብሎ በሚጠራው አካባቢ የእሳት አደጋ ተከስቶ ነበር። የእሳት አደጋ ሰራተኞች እሳቱን ለማጥፋት እየተረባረቡ እንደነበርም በቦታው ተገኝተን አረጋግጠን ነበር። እሳቱ አሁን ባለበት ሁኔታ ከሞላ ጎደል ጠፍቷል ማለት እንደሚቻልም የመንግስት የእሳት አደጋ ቢሮም አሳውቋል። አሁን በቀጥታ ወደ ዕለቱ አበይት ጉዳይ አልፋለሁ። የፋኖ ኃይሎችና የኤርትራ መንግስት ሽር ጉድ በሱዳን የምስራቁ የኢትዮጵያ ክፍል ጦርነት ሊፈነዳበት ይችላል ተብሎም ተሰግቷል። አብይ ጌታቸውን የሾመበት ምስጢርም ተጋልጧል። እነዚህን ጉዳዮች በዝርዝር እንዳሳቸው። የሱዳንን ኮሪደር ፋኖች ከተቆጣጠሩት ወራቶች አስቆጠሩም። ብልጽግናም አካባቢውን ከፋኖ ለማጽዳት ያለ የሌለ ኃይሉን ተጠቅሟል። ፋኖዎችም ጠንካራ መከላከልና ማጥቃት አድርገው በጽናት አካባቢውን ተቆጣጥረው ይገኛሉ። የፋኑ ኃይሎች የሚታወቁት የደፈጣ ጥቃት በማድረስና ከተሞች ላይ ገብተው ጥቃት አድርሰው በመውጣት ነው። በሱዳን ኮሪደር ግን ፋኖች አካባቢውን ለብዙ ወራት ተቆጣጥረው ይገኛሉ። ፋኖች በቋራ በሽንፉ አጠቃላይ የሱዳን ኮሪደሮችን ተንሰራፍተው ይዘዋቸዋል። ብልጽግናም በሚገባ እነዚህም ቦታዎች ለማጽዳት ቢሞክርም ነገር ግን የፋኑ ኃይሎችን ማሸ ማሸነፍ አልቻለም። ጦርነቶችን አድርጓል፣ ነገር ግን ሊሳካለት አልቻለም። የፋኖ ኃይሎች ለምን የሱዳንን ኮሪደር የሙጥኝ ያሉ፣ ብልጽግናስ በእነዚህ አካባቢም አሉ የተባሉትን ክፍለ ጦሮች አስገብቶ ለምን ይዋጋል የሚለውን እስኪ በሰፊው እንመልከተው። የፋኖ ኃይሎች የጦር መሳሪያ ከሱዳን ያስገባሉ። ሱዳን ላይ የጦር መሳሪያ ርካሽ ነው። እንዲሁም ከኤርትራም በሱዳን በኩል ይቀበላሉ። አልቡርሃን በኢሳያስ እንደሚደ ከፊ ይታወቃል። አልቡርሃን አሁን ላይ አስመራም ይገኛል። በኢሳያስ አፈወርቄ ደማቅ አቀባበልም ተደርጎላቸዋል። አልቡርሃን ድል ቀንቷቸው ድጋሚ የሱዳን ከፍተኛ ቦታዎችን እየተቆጣጠሩ ነው። በአረብ ኤምሬትና በአብይ አህመድ የሚደገፈው አምዲን ደጋሎም በአልቡርሃን እየተሸነፈ ነው። የኃይል አሰላለፉ አሁን የጠራ ይመስላል። ኢሳያስ አፈወርቄ በቀጠናው እየተንሰራፋ ነው። አልቡርሃን ኢሳያስ ሁለት አለባቸው። አብይ አህመድ በወደብ ሰበብ ኤርትራን ለመውጋት እየተሰናዳ እንደሆነም የአደባባይ ሀቅ እንደሆነም ብዙዎች ይናገራሉ። አብይ ኤርትራን ሲወጋም አልቦርሃን ከኤርትራ ጋር ይሆናል ማለት ነው ይላሉ የፖለቲካ ተንታኞች። ጠቅላይ ሚኒስትር አብይ አህመድ በሰሩት የዲፕሎማሲ ስህተት ግብፅ በምስራቅ አፍሪካ እጇን አስገብታለች። ሶማሊያ ላይ የጦር ካምፕ በአብይ ዘመን ገንብታለች። ሀይሏንም በምስራቅ አፍሪካም ያስፋፋች ነው። አሚሶምም የግብፅ ሰራዊት ከኢትዮጵያ መከላከያ ሰራዊት ጋር ማሳ ለማሳ ሆኖ ሰላም እንዲያስከብር ፍቃድ ለግብፅ ሰጥቷል። የኦጋዴን ነጻ አውጪ ግንባር ኦብነግም ብልጽግናን ጥያቄን የማይመልስ ከሆነም ወደ ጦርነት እገባለሁ የሚል ይዘት ያለው መግለጫ ከሰሞኑን አውጥቷል። የኢትዮጵያ ምስራቁ ክፍልም ወደ ትርምስ ማምራቱ የማይቀር ይመስላል ሲሉም የፖለቲካ ተንታኞች ይናገራሉ። አብይ አህመድ ጌታቸው ረዳን ምስራቅ አፍሪካ ጉዳይ አማካሪ አድርገው ሹመዋል። ይህ የጌታቸው ረዳ ሹመት ብዙ ማለት ያስችላል። አንድም አብይ አህመድ ጌታቸው ረዳን ገደል ይዞት ሊገባ አስበው ሊሆን ይችላል ሲሉም የፖለቲካ ተንታኞች ይናገራሉ። አብይ ኤርትራን ከወረረ ምስራቅ አፍሪካ ትርምስ ውስጥ ይገባል። ያኔ ዓለም አብይ አህመድ ላይ ውግዘት ያሰማል። አብይ የአሜሪካ ስህተት ነው፣ ጌታቸው ረዳ ውረር ስላለኝ ነው ለማለት እንዲመቸውም ሊሆን ይችላል ይላሉ የፖለቲካ ተንታኞች። አብይ ጌታቸውን አማካሪ አድርገው ሲሾሙ ኤርትራን ሲወሩ ጌታቸው ረዳ ከዓለም ማህበረሰብ ክፍል ጋር ትውውቃላቸው፣ ስለዚህ ለግንኙነቱ ይረዱኛል ብለው አምነው ሊሆን ይችላል። የዓለም ትልልቅ ሚዲያዎች ስለ ፋኖ መረጃ ለመሰብሰብ የሚያነጋግሩት አስረስ ማረዲያም ጤን ነው። በትግራይ ጦርነት ጊዜ ደግሞ የዓለም ብዙሀን መገናኛዎች ስለ ጦርነት ሁኔታ የሚጠይቁት ጌታቸው ረዳን ነበር። በዚህም ጌታቸው ረዳ ከዓለም ብዙሃን መገናኛ ዘዴዎች ከፍተኛ ቁርኝነት እንዳላቸው ይነገራል። አብይ አህመድ ኤርትራን የሚወሩ ከሆነ ጌታቸው ረዳም ጤፍ በሚቆላው ምላሳቸው በዓለም ብዙሃን መገናኛ ዘዴዎች እየቀረቡም አብይ ልክ ናቸው፣ እንደውም አብይ ትዕግስተኛ ናቸው፣ እስካሁንም ኤርትራን አለመውረራቸው ሊያስጠይቃቸው ይገባል እያሉ ስለ አብይ ምጡቅ ጭንቅላት ማብራሪያ ይሰጣሉ እንደማለት ነው ሲሉም ተንታኞች ይገልጻሉ። የፋኖ ኃይሎች የሱዳንን ኮሪደር የሙጥኝ ማለታቸው በዚህ በኩል አንዳች ነገር እንዳለም ያሳያል። አልቡርሃንና ኢሳያስ በሱዳን ድንበር በኩል አድርገው ለፋኖ ኃይሎች ሰፊ ድጋፍ ለማድረግ ይረዳቸዋል። ሰሞኑን በድሮን በሄሊኮፕተር በእግር መከላከያ ሰራዊት የሱዳንን ኮሪደር ለማስለቀቅ ሶስት ቀን የፈጀ ጦርነት ቢደረግም አልተሳካም። ትላንት መከላከያ ሰራዊቱ በማፈግፈግ መተማ ከተማ መግባቱ ተሰምተዋል የኦሮሞ ነጻነት ሰራዊትም ብዙ ኪሳራዎችን በብልጽግና ሰራዊት ላይ እያደረሰ ይገኛል። ከትላንት ወዲያ ከጅቡቲም ወደ አዲስ አበባ በባቡር ፍርጎም ተጭኖ የሚመጣው የጦር መሳሪያ መቃጠሉም የሚታወስ ነው። በሌላ በኩል ደግሞ ከወራት በፊት ኤርትራ ከአብይ አህመድ የማረከችውን መሳሪያዎች ለፋኖ ኃይሎች አስተላልፋለች የሚል መረጃዎች ወጥተዋል። የአብይን መንግስት የሚቃወሙ ኃይሎች ጥንካሬ እያገኙ ሲሆኑም ተቃራኒው የመንግስት ኃይሎች ደግሞ እየተዳከሙ እንደሆነ ብዙ መረጃዎች ይጠቁማሉ። የኦነግ ሸኔ ሰራዊት በዚህ ሳምንት ብቻ በርከት ያለ የመከላከያ ሰራዊት አባላትን ማርኮ በቪዲዮ ለመላው ዓለም ይሁንልኝ ሲል እጅግ ቁጥሩ የበዛ አጀብ ያስባለ የመከላከያ ሰራዊት ምርኮ አሳይቷል። ኢትዮጵያ እንዲህ የሞት መልአክ የሚያንዣብብባት ሀገር የሚመሩት ብልጽግናዎች ግን ስለ አምፖልና ጨረቃም እየተነተኑ ይገኛሉ። አሁን በቀጥታ ወደ አማራ ክልል የጦር ግንባር መረጃዎች ያልፋል። በቅድሚያም ከጎጃም ወደ ተሰሙ ሰበር ዜናዎች የፋኖ ኃይሎች ዘመቻ አንድነት ብለው በጠሩት ዘመቻ ከፍተኛ ምት የደረሰበት የመከላከያ ሰራዊቱ የአጸፋ ምላሽ ብሎ ሚያዚያ አንድ ቀን የጸዳት ዘመቻ በማለት ፎክሮ ወደ አማራ ክልል አዲስ ኃይል አስገብቶ ውጌ የጀመረው የብልጽግና ሰራዊት በትላንትና ሁለት አንድ ኮር ኃይሉ መደምሰሱ ተሰማ። የአማራ ፋ በጎጃም አገው ምድር ክፍለ ጦር ወንድማማቾቹ ብርጌድ ዛሬም ጀብዱ ፈጽመዋል ሲል የፋኖ ኃይሎች ገልጸዋል። ወንድማማቾቹ ብርጌድ የአብይን ሰራዊት አደባይተውታል። የብልጽግና ሰራዊት አይቀጡ ቅጣት ተቀጥቷል። የጎጃም አገው ምድር ክፍለ ጦር ስር የሚገኙት ወንድማማቾቹ ብርጌድ፣ ጊዮን ብርጌድና ዘንግና ብርጌድ፣ ቤተወደደ መንገሻ ጀንበሬ ብርጌድ፣ ስሜነ ደስታ ብርጌድ፣ ኤፍሬም አጠናፉ ብርጌድ በጋራ በመሆን የብልጽግናን ሰራዊት አይቀጡ ቅጣት መቅጣታቸውን የፋኖ ኃይሎች በመግለጫቸው ገልጸዋል። ወንድማማቾቹ ብርጌዶች አሸፉ ከተማ ላይ ከቀኑ ሰባት ሰዓት እስከ ምሽቱም አንድ ሰዓት ድረስ በፈጀው ውጊያ የብርሃኑ ጁላን ሰራዊት በከበባ ሰርክል ውስጥ አስገብተው የለበለቡት ሲሆን የብርሃኑ ጁላ ሰራዊት መግቢያ መውጫውን በማሳጣት ረፍርፈውታል ሲሉ የመረጃ ምንጮች ገልጸዋል። የብልጽግና ሰራዊት በሰው ቁመት ልክ የሰራውን ሁለት ምሽግ በፋኖ ዘመን ወደ ካሲ የሚመሩት የጎጃም አገው ምድር ክፍለ ጦር ተናዳፊ ወንድማማቾቹ ብርጌድ ምሽጉን በመደምሰስ የአብየን ሰራዊት ላይ ከፍተኛ ኪሳራም አድርሰውበታል። በዛሬው ዕለት በተደረገው ዘመቻ አንድነት ጎጃም አገው ምድር ክፍለ ጦር ለተከታታይ ጊዜም የተናበበ ውጊያ በማድረግ የአብይን ጦር ቅስሙን በመስበር በጄኔራሎቹ የታዘዘውን የብልጽግናን ጦር ድባቅ መተውታል ሲሉ የመረጃ ምንጮች ገልጸዋል። በዛሬው ውጊያ ቤተክርስቲያን ጎጃም አገው ምድር ክፍለ ጦር ከፍተኛ ጀብዱ በመፈጸሙም አጠቃላይ የጎጃም አገው ምድር የክፍለ ጦሩ አመራሮችና የብርጌዱ አመራሮች አውደ ውጊያውን የመሩት ሲሆን እጅግ መናበብ የታየበት ድንቅ አውደ ውጊያ ተደርጓል ሲሉ የፋኖ ኃይሎች የገለጹ ሲሆን፣ 15 ና 30 የማያልቅበት የአገዛዙ ቡድን ዛሬም ሌላ ዘመቻ በማወጅ በገፍ የመጣውን የብርሃኑ ጁላን ሰራዊት 360 ከበን መውጫ እንዲያጣ አድርገን ስንለበልበው ውለናል ሲሎም የፋኖ ኃይሎች በመግለጫቸው ገልጸዋል 51 ክላሽ የተማረከ 10 ሺህ የክላሽ ተተኳሽ የተማረከ 5 የብሬን ተተኳሽ የተማረከ 1500 የድሽቃ ተተኳሽ የተማረከ 80 የዙፋን ጠባቂ ሰራዊት ላይመለስ የተሸኘ ብዛት ያለው የጁላ ሰራዊት ቁስለኛ የተደረገበት ከፍተኛ ውጊያ አድርገናል ሲሎም። የፋኖ ኃይሎች ገልጸዋል። በዚህ ከባድ ትንቅንቅ አውደ ውጊያም አዋጊዎቹን ጨምሮ ብዙ አባላትም ተደምስሰዋል። በዚህ የተበሳጨው የብልጽግና ኃይል ሁለት ሰላማዊ ወጣቶችን አፍነው የወሰዱ ሲሆን፣ በአካባቢው የሚገኙ የሀገር ሽማግሌዎችም ልጆቹን ለማስለቀቅ የሄዱ ሲሆን፣ የብልጽግና ሰራዊት ግን ለሽምግልና የተላኩትን ሽማግሌዎች ሁሉ መግደሉ ነው የተነገረው። በእንዲህ እንዳለ በሌላ የጎጃም ግንባር የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር ነበልባሎቹ ክንድዬ የተችለው ብርጌድ እንዲሁም ደምስስ ብርጌድ በህዝባዊ ማዕበል ልዩ ስሙ ጫሪያ በርና ምቁላ ከተባለ ቦታ ላይ የአብይን ዙፋን አስጠባቂ ቡድን እየለበለቡት ይገኛሉ ሲሉ የመረጃ ምንጮች ገልጸዋል። በዚህ አውደ ውጊያ የብልጽግና ሰራዊት አስከሬን በአስከሬን እየሆነም እንደሚገኝ ተነግሯል። አንድ ኦራል መማረክ የተቻለ ሲሆን ሁለት ቆራል መኪና ሙሉ በሙሉ ተቃጥሏል ሲሉ የፋኑ ኃይሎች ገልጸዋል። የብልጽግና ሰራዊት ሄሊኮፕተር እያመላለሰም ቁስለኛውንና አስከሬኑንም እየጫነ እንደሚገኝ ነው ከቦታው የሚገኙ የመረጃ ምንጮች ገለጹት። በአሁኑ ሰዓትም በገፍ የብልጽግና ሰራዊት የፋኑ ኃይሎችንም እየተቀላቀለ እንደሆነም ከቦታው የሚወጡ መረጃዎች ይናገራሉ። የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር ልዩ ተወርዋሪ ሰንጥቅ ሻለቃም ወደ ጃዊ ፈንዲቃ ከተማ በመግባት በሚሊሻና ፖሊስ አባላት ላይ ጥቃት መፈጸማቸውም ተሰምቷል። ትላንት ከምሽቱ ሁለት ሰዓት ወደ ከተማዋ ዘልቀው በመግባት ከሶስት በላይ የሚሊሻ ኃይሎችን የደመሰሱ ሲሆን በርካቶችን ቁስለኛ ማድረጋቸውን በመግለጫቸው ገልጸዋል። ሌላው በመተከል አውራጃ የተንቀሳቀሰው የብልጽግና ኃይል ህዝባዊ ቁጣው በተቀሰቀሰው ማህበረሰብ ተከቦም ይገኛል። የብልጽግና ሰራዊት ባደረሰው መጠነ ሰፊ ጥፋት የህዝቡን ቁጣ እንደ አራስ ነብር ቀስቅሶም የገባው የብርሃኑ ጁላ ጦር ሊወጣ ያሰበበትን መንገድ በማዕበል በመዝጋት እያስጨነቁትም ይገኛሉ። ሌላው አንድ የሻለቃ አጃቢ የነበረ የመከላከያ አባል አገዛዙን በመክዳት የአማራ ፋኖ በጎጃም አራተኛ ክፍለ ጦር ኤፍሬም እልምነ ብርጌድን ከነ ሙሉ ትጥቁም ተቀላቅሏል። አሁን በቀጥታ ከጎጃም ወጥቼ ወደ ሸዋ አልፋለሁ። ዘመቻ አንድነት በሸዋ ግንባርም እንደቀጠለ ነው። የሸዋ ቆነጃጅቶች ባርነትን ተጸይፈው ለነጻነት እየተፋለሙ ዛሬም ታሪካዊ ጀብዶም ሰርተዋል ሲል የፋኖ መግለጫ ገለጸ። የአማራ ፋኖ በሸዋ ከሰም ክፍለ ጦር የብልጽግና ሰራዊት ስሙ ሲነሳ ልቡ የሚርደው እልፍ ጀግኖችን ያፈራው ግስላው ፋኖ አምሳ አለቃ ፍቃዱ ጥላሁን በዋና ጦር አዛዥነት የሚመራው የነበልባል ብርጌድ ፋኖ ዛሬም የብርሃኑ ጁላነ ሰራዊት ቤት ምሽግ ተሻግሮም ከተማ ውስጥ በመግባት ታሪካዊ ጀብዶም መስራቱ ተገልጿል። በፋኖ ሃምሳ አለቃ ሰለሞን አድነው የሚመራው ሻለቃ ሶስት ወደ ብልጽግና ቅጥና በልባቸው ተስበው ሲገቡም ግርምት የሚያስጭሩት ከሻምበል አንድ የተወጣጡት እንደ ተርብ የሚናደፉት አናብስቶቹም በትላንትናው ዕለት ከምሽቱ አምስት ሰዓት ተኩል ገደማ ወደ ባልጭት ከተማ ሰርገው የገቡት ቆነጃጅቶች በባልጩ ፖሊስ ጣቢያና በከተማዋ መዘጋጃ ቤት በመግባት የብልጽግና ጥምር ጦር ሀገር ሰላም ብለው ሲጃራቸውን ሲያንቧልሉም ነበልባሎቹ የሲጃራውን ብልሽታና ጭስ በመጠቀም በሰነዘሩት ቅጽበታዊ ተኩስ የአገዛዙ ጥምር ጦር ሙትና ቁስለኛ ሲሆን የፋኖ ኃይሎች ይህንን ጥቃት ከፈጸሙ በኋላ ወደ ነጻ ቀጠናቸው በሰላም መመለሳቸውን የፋኖ መግለጫ ይጠቁማል። ይህ በእንዲህ እንዳለም የሰሜን ወሎ ዞን መቀመጫ ወልዲያ ከተማ በትላንትናው ዕለት ለሌት ስድስት ሰዓት የጀመረ እስከ ሰባት ሰዓት ከሀያ እየቀጠለም ለአንድ ሰዓት ከሀያ ደቂቃ በተደረገ ከባድ የተኩስ ልውውጥ አንድ ሻምበላ አድማ በትና የአገዛዙ ጦር ሲደመሰስ በዩኒቨርሲቲው ቀጠና በኩል ደግሞ በከባድ መሳሪያ መድፍ የታገዘ ከባድ የጦርነት መደረጉን ሰምተናል። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድ ከአውጃኖ ክፍለ ጦር አራተኛ ሰሜናዊና ወንጨፍ ሻለቃና አሳምነው ክፍለ ጦር አምስት ሻለቃ አንድ ሻምበል በጥምረት በሰሩት ተጋድሎ ታላቅ ድልን መጎናፀፋቸውን የተሰማው ትላንት ምሽት 6 ሰዓት እስከ 7 ሰዓት ድረስ አንድ ሰዓት ከአዴቃ በፈጀም ፈጣን ማጥቃት ወልዲያ ከተማ ገብርኤል ተራራ ላይ ኮንክሪት ምሽግ ሰርቶ የተቀመጠን አንድ ሻምበል አርማ ብተና በፋኖ ኃይሎች ሙሉ በሙሉ መደምሰሱም ይታወቃል። ከሁለቱ ሻለቆች አንድ ሻምበል በጣምራ በፈጸሙት አስደናቂ ፈጣነ ማጥቃት በኃይል ታፍነው የሰለጠኑ በቅርቡ ተመርቀው የተመደቡ አንድ ሻምበል አድማ በተና ሙሉ በሙሉ በመደምሰስ ወልዲያ ከተማ በመግባት ሌላ ተጨማሪ ጀብዱ የፈጸሙ ሲሆን፣ ወልዲያ ከተማ መሽጎ የነበረውም የጸጥታ የፖሊስ እንዲሁም ከፍተኛ የዙፋን ጠባቂው ሰራዊት ጀኔራሎች በበርካታ ፓትሮሎች በብረት ለበስና ዙ 23 ታጅበው ሌሊቱን ወደ ጭፍራ ፈርጥጠው ማደራቸውን የተነገረው በዚህ ጦርነት ከ40 በላይ ኃይል የብልጽግና ሰራዊት ሲደመሰስ ከ20 ያላነሰ ቁስለኛ ንጋት ላይ ወደ ሆስፒታል መግባቱ ተሰምቷል። የፋኖ ኃይሎች በተጋድሎ በምርኮ አንድ ብሬን፣ 25 ክላሽ፣ ከ2000 በላይ የብሬን ጥይት፣ ከ1500 በላይ የክላሽ ጥይት፣ 56 የክላሽ ካዝናና 20 ቦምብ፣ 9 ሳምሰንግ የእጅ ስልኮችን በርካታ የወገ ገብትት ወታደራዊ ሻንጣም የዝናብ ልብስና ሚሊተሪ አግኝተዋል። የፋኖ ኃይሎች በዚህ ድላቸው ቢቀጥልም በተቃራኒው ግን የመከላከያ ሰራዊቱም በጀመርኩት የጸረ ማጽዳት ዘመቻ በርካታ ታጣቂዎችን ደምስሻለው ሲል ተናግረዋል። መንግስት በአራቱም የአማራ ክልል ግዛቶች የማጽዳት ዘመቻዬን አጠናክሬ ቀጥያለው ሲል ድል እየቀነው መሆኑንም ቢናገርም በተቃራኒው ግን የፋኖ ኃይሎች በሜዳ ላይ ከፍተኛ ድልን እያ እየተገኙ ነው። አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር አሰማን።